የአዲስ አበባ ትምህርት ቢሮ የአካል ጉዳት ላለባቸው ተማሪዎች አጋዥ የሆኑ የትምህርት ግብዓቶችን ድጋፍ አድርጓል። ድጋፍ ከተደረገላቸው ተማሪዎች መካከልም በአዲስ ምዕራፍ የመጀመሪያ ደረጃ ትምህርት ቤት የአንደኛ ክፍል ተማሪው ኖቤል በረከት አንዱ ነው። የተማሪው ወላጅ እናት ወይዘሮ ብርክቲ ኃይለማርያም አይነ ስውር ልጃቸው የብሬልና ልዩ ልዩ የመማሪያ ቁሳቁስ ማግኘቱ ከሌሎች እኩዮቹ ጋር በትምህርት እኩል ተወዳዳሪ እንዲሆን እድል እንደሚሰጠው ተናግረዋል። የብሬል መጽሐፍና የተለያዩ ቁሳቁሶችን በማግኘታችን በተለይ ብሬል ተማሪው መማሪያ መጽሐፍ ከዚህ በፊት የነበረው የትምህርት ሲስተም መማሪያ መጽሐፍ የለውም ነበረ። አሁን ግን በብዙ ሚሊዮኖች በራስ ቆጥሮ ከፍሎ ይህን መጽሐፍ አትሞ መስጠት ማለት ለነዚህ ልጆች መጻኢ ዕድላቸውን ማሳመር ነው እኔ ብዬ የምለው። ምክንያቱም ከኩዮቻቸው እኩል ማንበብ ይችላሉ፣ ከኩዮቻቸው እኩል የተሰጣቸውን የቤት ስራ መስራት ይችላሉ ማለት ነው። የአዲስ አበባ አካል ጉዳተኞች ማህበር የትምህርት ዘርፍ ኃላፊ አቶ ለገሰ ኃይለማርያም በእሳቸው የተማሪነት እድሜ በመማሪያ ቁሳቁስ ማጣት በችግር ተምረው ማሳለፋቸውን አስታውሰው አሁን አሁን መንግስት የአይነ ስውራን መማሪያ መጽሐፍ ታትሞ ማቅረቡ ለአካል ጉዳተኞች የተሰጠውን ትኩረት ያሳያል ብለዋል። መጽሐፍ ሁለት በላይብረሪ ካለ ራሱ ተሻምተን ነበር የምናነበው። ዛሬ በትክክል ታትሞ በበቂ ሁኔታ መግባቱ ከሌሎች አቻዎቻቸው ጋር አይነ ስውራንም ሆነ ሌሎች ጉዳተኞች እንደ ልባቸው ተወዳድረው ደረጃቸውን አስጠብቀው ለመሄድ ያለ ጭንቀት እንዲማሩ ለማድረግ ከፍተኛ ጠቀሜታ አለው። በሚኖራቸው የትምህርት ጥራትም ላይ ትልቅ ተጽዕኖ ያደርግላቸዋል። የትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በዚህ ወቅት እንደተናገሩት አካል ጉዳተኞችን ያካተተ የትምህርት ተደራሽነትና ጥራትን ለማረጋገጥ ቢሮው ሰፊ ትኩረት ሰጥቶ እየሰራ ይገኛል። በሁሉም ክፍለ ከተማ ለሚገኙ የአንደኛ ደረጃ ትምህርት ቤቶች የአካል ጉዳተኛ ተማሪዎችም የቁሳቁስ ድጋፉ በመንግስት ተገዝቶ መሰጠቱን ተናግረዋል። እነዚህ ተማሪዎች ከሌሎች እድሜ ኩዮቻቸው ተማሪዎች ጋር በጋራ ለመወዳደር የሚፈለገው ደረጃ ላይ ለመድረስ አካል ጉዳት ገደብ ፈጥ ይጥልባቸዋል። ይሄ ደግሞ ትልቅ ሀብት ይፈልጋል፣ ካፒታል ኢንቴንሲቭ ነው። ይህን ደግሞ በግል ተማሪ ወላጆች ሊያደርጉ ስለማይችሉ መንግስት ኃላፊነት ወስዶ እነዚህን ተማሪዎች መደገፍ አለበት። ስለዚህ ትምህርት ቢሮ በልዩ ትኩረት ልዩ በጀት በመመደብ እነዚህ ተማሪዎች አቅም ሊሆኑ የሚችሉ ማቴሪያሎችን እየገዛን ሪሶርስ ማዕከላትን ተደራሽነታቸው እንዲረጋገጥ በሁሉም ክፍለ ከተማ እንዲኖሩ ተደርጎ 124 አድርሰናል። በዚህ ዓመት እንጨምራለን። በተናጠልም ደግሞ አቅም በፈቀደ ልክ ደግሞ እንዲደርሳቸው እያደረግን እንሰራለን ማለት ነው። ለተማሪዎቹ የተደረገው የመንግስት ድጋፍ የመማር ማስተማር ሂደቱን ውጤታማ በማድረግ ረገድ ቁልፍ ሚና ያለው ሲሆን ልዩ ልዩ የአካል ድጋፍና የትምህርት ቁሳቁስ ለሁሉም አካል ጉዳተኛ ተማሪዎች እንዲዳረስ መደረጉንም ዶክተር ዘላለም ጠቅሰዋል። እንደ ብሬል መጽፊያ ኬን የሚደገፉባቸው የሚመሩባቸውን ከዚህ ጎን ለጎን ደግሞ ድምፅ ያላቸው ሰዓትና ካልኩሌተሮች መጫወቻ ድምፅ ያለው ኳስ እንዲሁም ደግሞ በአይነት ልዩ በሆነ መልኩ በዚህ ዓመት የሰራ ነው። ከታችኛው ትምህርት እርከን እስከ 12 ክፍል ድረስ ያሉ ትምህርት ቤት ተማሪዎችን ሊደግፍ የሚችል በአጠቃላይ መማር ማስተማሩ ምቹ እንዲሆኑ ከእድሜ ኩዮቻቸው ጋር በጋራ መማር ሊችሉባቸው አቅም ሊፈጥሩባቸው የሚችሉ መርጃ መሳሪያዎች ናቸው። አካል ጉዳተኞች የጎንዮሽ ችግሮች ሳይገድቧቸው ካሰቡበት ቦታ እንዲደርሱ የትምህርት ቢሮ በትኩረት ይሰራል ያሉት የቢሮ ኃላፊው፣ ሌሎች ባለድርሻ አካላትም ውጤታማ የሆነ የመማር ማስተማር ሂደት እንዲኖር መስራት ይኖርባቸዋል ብለዋል። ትምህርትና ትውልድ ግንባታ የብዙ ባለድርሻ አካላትን ሚና የሚጠይቅ ነው። ኃላፊነታቸው መወጣት ከቻሉ እኛም እነሱም በተለያየ ካውንስል አደራጅተን በጋራ እንሰራለን ሌሎች ተቋማቶችም አቅም እንዲኖራቸው ግንዛቤ እንዲፈጥሩ ተማሪዎቻችንን እንዲደግፉ ማድረግ በጋራ መሰራት አለበት። በልዩ ፍላጎት ትምህርት የሪሶርስ ማዕከላት ክላስተር ስር የሚገኙ ትምህርት ቤቶች ቁጥርን 124 ማድረስ የተቻለ ሲሆን ከተማሪዎች የትምህርት መርጃ ቁሳቁስ በተጨማሪ ለአይነ ስውራን መምህራንም የመምህሩ መምሪያ መጽሐፍት ታትመው ስለመሰራጨታቸው ከትምህርት ቢሮ የተገኘው መረጃ ያመለክታል።